ለስኬት ያበቃ ፍልስፍና ችግርን የመቋቋምና የመጽናት ውጤት ይገለጽበታል። አምሳ ዓመታት ስኬታማ የንግድ የቴክኖሎጂና የሕይወት ጉዞ በሚል ርዕስ የተዘጋጀው መጽሐፍ ተመርቋል። ጋራድ የተሰኘ ኩባንያ ባለቤት የሆኑ ሰልሃዲን አቡበከር ግለ ታሪክ ላይ አተኩሮ የተጻፈ ሲሆን በትናንትናው ዕለት ተመርቋል። በአማርኛና አፋን ኦሮሞ ቋንቋዎች በደራሲ አቢ ፈቅ በሉ የተጻፈው መጽሐፍ 12 ክፍሎችንና 241 ገጾችን ይዟል። መጽሐፉ ጋራድ ሰልሃዲንን ለስኬት ያበቋቸው ፍልስፍናዎች ችግርን መቋቋምና ጽናትም ተካተውበታል። የጋራድን መጽሐፍ ለመጻፍ መነሻ የነበረን በአጋጣሚ አንድ ጓደኛዬ ጋራድን ታውቃቸው ነበረ። ለምን እሳቸው ስለ ታሪኳ ይነግሯል ነበረ በተደጋጋሚ ና ለምን የታሪክ አይጻፍም፣ ለምን መጻፍ አይሆንም የሚል ሀሳብ አቀረበችላቸው። ከዛ በኋላ ያ ሀሳብ እኔ ጋር መጣ። እኔና እሳቸው ተገናኘን። ከዛ ሀሳቡን ስንሰጣቸው ተቀበሉ። ከዛ ወደ መጻፍ ተለወጠ ማለት ነው። እኔ አቶ ሰላዲንን በጣም ረጅም ጊዜ ነው የማውቀው። በየቀኑ የሚያወራውን ነገር አይደግመውም። ፉል ኦፍ ቡክ ነው። አንድ ቡክ ሳይሆን 3፣ 4፣ 5 ቡክ ይወጣዋል። ከዛ አንድ ቀን ለምንድን ነው ይሄ ቡክ ይሄ የምታውቀው እውቀት ለልጆችን ለልጆችህና ለቤተሰብና ለትውልድ ለምንድን ነው አታስተላልፍም ብዬ ጸሐፊውን አምጥቼ እንደዚህ ለዛሬ ያየኸውን ውጣውረድ እንትን በዛ መንገድ ነው የተሰራው። በምረቃ መርሃ ግብሩ አምባሳደር ሌንጮ ባቲን ጨምሮ የሶማሌ ክልል ምክትል ርዕሰ መስተዳድር ኢብራሂም ኡስማን፣ የህዝብ ተወካዮች ምክር ቤት አባል መሐመድ ቆቤ፣ የሃይማኖት አባቶች፣ የሀገር ሽማግሌዎችና የጋራድ ቤተሰቦች ደራሲያን፣ እንዲሁም አርቲስቶች ታድመዋል። በዚሁ ወቅት የመክፈቻ ንግግር ያደረጉት መሐመድ ቆቤ ጋራድ ሰልሃዲን በኢትዮጵያ ካሉ ስኬታማ ሰዎች የሚመደቡ መሆናቸውን አንስተዋል። በመጽሐፉ ውስጥ የጋራድ ግለ ታሪክና ውጣ ውረድ ተካተዋልም ነው ያሉት። ትንሽም ሊሆን ይችላል። ዋናው ነገር የያዘው ቁም ነገር ነው። ዛሬ የምናተኩርበት የምንመርቀውና በቀጣይም በደስታ የምናነበው የምንማርበት የጋራ ቤተሰብን ስኬት የያዘ መጽሐፍ ነው። የዚህ መጽሐፍ ባለቤት ከሁሉ በላይ አንጋፋው እና ወንድሞቹን የሰቡን ሰብስቦ ለዚህ ያበቃው ገራድ ሳላሃዴን ነው። መጽሐፉ የስራ ባህልን ለመገንባት የሚረዱ ሀሳቦችም ተዳሰውበታል። የጋራድ ካምፓኒ ሂደትም በመጽሐፉ የተካተተ ሲሆን መጽሐፉ ስኬት እንዴት እንደሚመጣ ያስተምራል። የመጽሐፉ ይዘት በተለያዩ ዘርፎች ላይ ያተኮረ ነው። በይበልጥ ግን በቴክኖሎጂ፣ በስኬታማ ህይወት ጉዞና በግል ህይወት ታሪክ ላይ ያተረከ በሶስት ዘርፎች ላይ የተመሰረተ ነው ማለት ነው። እና እዛ ውስጥ ለምሳሌ ቴክኖሎጂውን ስንመለከት በኤሌክትሮኒክስ ዘርፍ በይበልጥ ጋራድ ለሀገራችን ያበረከተውን አስተዋጽኦ የሚዳስስ ነው። ራዕይ ያለው አንድ ባለሀብት ወይም ባለጸጋ እንደሚጽፈው መጽሐፍ በውስጡ ያሉትን ኮንቴንቶች ለማየት ሙከራ አድርጌያለሁ። ከዚህ አንፃር አንጻር ስንመለከተው መጽሐፉ ለሚቀጥለው ትውልድ ጥሩ የስራ ባህልን የሚያስተምር ከምንም በላይ ደግሞ አገር መውደድን ሁሉ ጊዜም ለእድገትና ለብልጽግና መጣርን ከዛ ባሻገር ደግሞ አሁን ያለንበትን የድህነት ደረጃ በራሳችን የተፈጥሮ ሀብትና በራሳችን ኃይል መለወጥ መቻልን የሚያንጸባርቅ ሆኖ አግኝቼዋለሁ። ሃምሳ ዓመታት ስኬታማ የንግድ፣ የቴክኖሎጂና የሕይወት ጉዞ መጽሐፉን ሁሉም እንዲያነበውም ደራሲው ጋብዘዋል። ኢትዮጵያዊነትንም በይበልጥ ደግሞ ኢትዮጵያዊነትን በደንብ ተምሬበታሉ። ይህ ማለት እሳቸው ህንፃዎቻቸውን ሲገነቡ ከመቀሌ ጀምረው ባህር ባህርዳርን አካተው በጣም ብዙ ህንፃዎችን አዲስ አበባ ላይ። ድሬዳዋ፣ ሐረር እና ሌሎችም የክልል ከተሞች ላይ በጣም ብዙ ግንባታዎችን አድርገዋል። ይሄ ማለት ህብረ ኢትዮጵያዊነትን የሰበኩ ናቸው ማለት በተግባር ማለት ነው። እና ብዙዎቿን ለምሳሌ አንዳንድ ሰዎች የሆነ ግንባታ ሲያደርጉ የተወለዱበት ቦታን ፈልገው ነው የሚገምቡት ወይም ደግሞ አዲስ አበባ ላይ ብቻ ነው ግንባታዎች። እሳቸው ግን ሀብታቸውን በመላው ኢትዮጵያን ያፈሰሱት፣ ለብዙ ዜጎችም የስራ እድል ፈጥረዋል። በዚህ መልክ የእሳቸውን መጽሐፍ ማንበብ ፋይዳው በጣም ከፍተኛ ነው። ጋራድ የንግድና የፈጠራ ሰው ሲሆኑ የጋራድ ሰላዲን ታሪክ ህዝብን ያስተምራል በሚል ነው መጽሐፉ የተዘጋጀው። ይሄ መጽሐፍ ይሄ ታሪክ በመጽሐፍ ተሰንዶ መጠቀሙ ይህን ያክል ጊዜ የቆየው የግል ኩባንያ በምን አይነት ፊሎሰፊ፣ በምን አይነት ፍልስፍና ውስጥ ሲመራ ነበር የሚለውን ለማሳየት ጠቃሚ ሊሆን ይችላል በሚል ሀሳብ አይቸዋል። ከዛ አንጻር ስናየው እንግዲህ የባህል የትውፊት የረጅም ጊዜ ታሪክ እና ለስራ ያለ ቁርጠኝነት ውጤት ሆኖ ነው ያገኘው። ትልቁ ነገር በርችቶ መስራት ነው። እድል አንዱ መሰረት ነው። ለምን ጌታ እያንዳንዳችን በተወለድንበት ቀን እድላችንን ጽፎልን ተነስታችሁ እድላችሁን ተነስታችሁ ስሩ እድላችሁ ይገጥማቸዋል። ማንኛውም ሰው እድሉን አያጣም፣ ግን የሚያስፈልገው ጠንክሮ መስራት ያንን ጠንክሮ ካለፈ የሚፈልገው ቦታ ይደርሳል። ሁል ጊዜ ጥረት ማድረግ ዛሬ አልተሳካልኝም ከሆነ ነገ ይሳካል። ጋራድ ከግለሰባዊ እድገት ባሻገር በሀገር ኢኮኖሚ ውስጥ የተጫወቱት ሚና ጉልህ መሆኑም ተነስቷል።